ጤና ይስጥልኝ ተመልካቾች፣ እንደምናላችሁ እንደምንሰነበታችሁ። ዛሬም እንደተለመደው እንግዳ አጋብዣ ለው እንግዳዬ ወጣት ነች። በነገራችን ላይ ይች እንግዳዬ የሜዲሲን ተማሪ ነበረች፣ ነገር ግን አሁን ትምህርቷን በሶስት ምክንያት አቋርጣለች። በተለይም በመርፌ መልክ የሚሰጠውን አደንዛዥ እጽ ለበርካታ አመታት ስትወስድ ነበረ። ታሪኳን ታጫውተናለች፣ ትማሩበታላችሁ፣ ብዙ ነገር ታውቁበታላችሁ ብዬ አስባለውኝ። መልካም ቆይታ እስከ 12 ተኛ ክፍል ጨዋ ተማሪ፣ ጥሩ ውጤት ያላት ተማሪ ነበርኩኝ። ከዛ በኋላም ጥሩ ውጤት መቶልኝ ጥቁር አንበሳ የህክምና ትምህርት ጆይላ ረግችዬ ነበረ። እዛ ከገባው በኋላ የዶርም ህይወት እና ያው አዳዲስ ነገሮችን ለማየት ያው የመጓጓት ነገር አለ እና ያው ቀስ በቀስ ትንንሽ ወደሚባሉ ሱሶች ነበረ የገባሁት መጠጥ መጠጣት፣ አንዳንዴም ደግሞ ዊድ ወይም ማሪዋና የሚባለውን ነገር ማጨስ ምናምን እንደሱ አይነት ነገር ነበር። ከዛ በኋላም አንዳንድ ሲራፖች አሉ ሁለተኛ ምስት ነው የምንማራቸው ፋርማ ላይ እና እነሱ ነገሮች መድኃኒቶች ሆነው ግን አንዳንዴ ዶዛቸው ሲበዛ ሀይ የማድረግ ነገር አላቸው እና እነሱን ነገሮች ዝም ብለን ታብሌቶችና መሞከር ጀመር። ነገር ና ሲረፕ አለ እንግዲህ ኪኒን መልክ አለ እነህ ሱስ አምጪ ነገሮች ናቸው ማለት ነው። ምንድን ነው የሚያደርጉት እስቲ ንገሪኝ? ምክንያቱም ወጣቶቻችን በትንሽ ደስታ ነገር ከዛ በኋላ ነው ሱስ ውስጥ አንቺ ቢሆን የገባሽው፣ ና ንገርኝ እስቲ መጀመሪያ ያለውን ከዛ ምን ውስጥ እንደሚከት ድራጎች በተፈጥሯቸው ሁለት አይነት ባህሪ ወይ የማደንዘዝ ባህሪ ነው ያላቸው፣ ወይ የማንቃት ነገር ነው ያላቸው። እና እንደ ጫት ምናምን እንደ ኮኬን ያሉት የማንቃት ነገር ሲኖራቸው፣ እነዚህ አሁን ያልኳቸው ደግሞ ትንሽ የማደንዘዝ እና ሌላ ስቴት ውስጥ የመክተት ነገር አላቸው። ደስ የሚል ፊሊንግ አለው። ሁሉን ነገር የተቆጣጠር ሲመስልሻ ነገሮች ሙሉ የሆኑ ይመስልሻል። በትንሽ ደቂቃ ውስጥ ኦቨር ኤክሳይትድ የማድረግ ነገር አለው፣ ግን በዛው ላይም ስታቆሚው ዲፕሬሽኑ በጣም ከባድ ይሆናል ማለት ነው። እና ከዛ በኋላ ነው እንግዲህ ወደ በኢንጀክሽን የሚወሰድ በመርፌ ማደንዘዣ ነው ማደንዘዣ ክፍል ውስጥ ያሉ እንደዚህ ህክምና ቦታ ላይ ያሉ ሰዎች ራሱ በዚህ ሱስ ይጠቃሉ፣ በጣም ማለት ነው። ስለዚህ አንቺ እዛው ህክምና ውስጥ ስላለሽ ነው እነኚህን ነገሮች የበለጠ የማወቅ ምድል ነበረሽ ማለት ነው። አዎ የማወቅ ምድል ነበረኝ። ያው ለመሞከርም እየተነሳሳ ነው። በዛ ምክንያት ነው ያው እኔም ብዙ አልቀጠልኩበትም ሁለት አመት ያቋረጥኩት ማለት ነው። እንግዲህ ሜዲሲን ተማሪ ሐኪም ልትሆኝ የነበርሽ ልጅ ነሽ፣ እንዴት ተቋረጠ? እስቲ ንገሪኝ። ሲጀመር ራሱ ለሌላ ነገር አታስቢም። ቀን ሙሉ ስለ እሱን ስለማድረግ እና ከእሱ ጋር ዲፔንዳንት እንድትሆኝ ያደርግሻሉ። ውጤቴ ተበላሸ ማለት ነው። ይህንን ነገር ማለት መጠቀም የጀመሩት ሁላችን ኦርሞስ ማለት ነው። አቋርጠ ነው መርፌ ጀምር ያለው ብለሽኛል። በመርፌ መልክ የሚሰጠው ምን አደረገሽ? በጣም የተለየ የሆነ የራሱ የሆነ ደስታ ፣ ነገሮች እንዳልኩሽ የተሟሉ የተመቻቹ ይመስልሻል። መጀመሪያ አንድ ሁለት የነበረው ከዛ ሶስት፣ አራት፣ አምስት እያለ በቀን የምንወጋው ማለት ነው። እና አንዳንዴ እንደውም በጣም ሳናስበው ከአስር ምናምን እናልፍና ሲዝ የማድረግ ነገር ይኖራል ማለት ነው። የመጣል ነገር ይኖረዋል። በጣም የምወደውን የልጄን አባት በዚህ ምክንያት አጥቻለሁኝ። ኦቨርዶዝ አድርጎ

ህይወቱ አለፈ በዛው ማለት ነው። እና በቅርብ የምንላቸው ብዙ ጓደኞቻችን በእንደዚህ አይነት አጋጣሚ ህይወታቸው የማለፍ ነገር ይከሰታል። እና ኑሯችን ራሱ አስተማማኝ አይደለም። በተለይ አሁን ቤተሰብ ስፔሻሊ እነዛን ነገሮች ከሰማ በኋላ በጣም ነው የሚጨነቀው። በቃ የስጋት ህይወት ነው የሚኖሩት። በቃ ድንገተኛ ስልክ ራሱ ለሊት ለቀት ደወል የሆነ ነገር የወንኩ ነው የሚመስላቸው ስፔሻሊ። እና የአብዛኞቻችንም ታሪክ አንድ አይነት ስለሆነ ነው ነን እያልኩኝ የማወራው ይዘሽ ነበር ማለት ነው ምክንያቱም የልጅ አባት በህይወት የለም በዚህ በሱሱ ምክንያት ብለሽኛል እና ንገሪኝ ስ ስለሱ አዎ እርጉዝ ነበርኩኝ እሱ የአምስት ወር ነፍሰ ጡር ነበርኩኝ እሱ በሞተበት ሰአት ማለት ነው እና እስከተወሰነ ጊዜ እንደውም በጣም ስለሚያከሳ ምንም እንደዚህ ወር አበባ ወይም በጣም ስለሚዘበራረቅ እኔ ራሱ ከሆነ ጊዜ በኋላ ነው ነርሰ ጥሩ መሆኔን ያወቅሁት ማለት ነው። ምክንያቱም ሳይድ ኢፌክቶች ስቴጅ ላይ ስትሆኝ እነዚህ ፔሪድ የማዘበራረቅ የማስቀረፍ ሰውነትሽን የማግሳት በጣም ብዙ ሳይድ ኢፌክቶች አሉት አብረው የሚመጡና እንደሌላው ሰው አላወቅኩትም። በኋላ ላይ ግን ህመሙ የማቅለሽ ለሽ ነገር ከሌላው ጊዜ በጣም እየተለየ ሲመጣ ነው ከዛ በኋላ ተመርምሬ እርጉዝ መሆኑን ያወቅኩት። እንዴት ጀመርሹ? መጀመሪያ ማንን አይተሽ ጀመርሽ? ይሄ በጓደኛ ግፊት ነው ወይንስ ልሞክረው በሚል ነው? እስቲ የመጀመሪያዋን ቀን ንገሪኝ። የመጀመሪያ ቀን በመርፌ የወሰድኩበትን የመጀመሪያ ቀን ጓደኛዬ በህይወት ያለፈ ያልኩሽ ጓደኛዬ ነበረ። ጓደኛዬ ነው ሞክሪው ብሎኝ ከዛ በኋላ ነው የጀመርኩት። መጀመሪያ ጊዜ አልወደድኩትም ነበር፣ ግን ያው እሱ ጋር ቀን በቀን እንገናኛለን፣ ቀን በቀን እሱ ይጠቀማል። ያው አንድ ስል ሁለት ስል ቀጠልኩና እንደዛው እንኩኝ ማለት ነው። እሱም ተማሪ ነበር። እሱ ሌላ ፊልድ ላይ ነበር፣ አርክቴክት ምናምን ነበር የሚማረው። ያው ብዙዎቻችን ብዙ ትልቅ ቦታ ላይ መድረስ የምንችል ልጆች ነበር። ስለ መርፌ መቀያየር እንነጋገር። መርፌ የሚሰጡ አደንዛዥ እጽዎች በአንዴ ስድስት ሰባት ሆነው መርፌ እየተቀያየሩ ያንን ድራግ ይወስዳሉ። ና ብዙዎች ለኤች አይቪ እጅ ይዳረጋሉ። አንቺ ላይ የደረሰ ነገር አለ በዚህ ረገድ? እግዚአብሔር ይመሰገን ይሁን፣ ያው በቅርቡ ተመርምሬ ነጻ ተብያለኝ ግን ከመመርመሬ በፊት ያው በጣም ሰግቼ ነበረ ምክንያቱም አንዳንዴ ህመም ላይ በጣም ህመም ላይ የመሆን ነገር ሲከሰት እዛ ጋ አላስበውም እዛ ጋ ህመሙ ነው እንጂ የሚሰማኝ ኤች አይቪው ሄፕታይተሱ ምናምን ነገር በዛ ሰአት አይመጣልኝም አሁን ለምሳሌ ከጓደኛ ጋር አንድ መርፌ እንጠቀማለን ግን ያው ፍቅረኛይም ስለሆነ አንድ ላይ ብዙ ነገር ስለምናደርግ ነው። ግን አንዳንዴ የመምታታት አንድ ላይ መርፌዎች የመቀመጥ ነገር ነበረ። እና ድንገት ተጠቅመን ቢሆንስ? ድንገት ተሳስቶ ቢሆንስ? ምክንያቱም ከመካከላችን ኤች አይቪ እንዳለባቸው የምናውቃቸው እዛው ቤት ውስጥ ደግሞ መርፌዎቻቸውንም የሚያስቀምጡ ሰዎች ስለነበሩ ፍራቻ ነበረብኝ። ከተመረመርክ በኋላ ተመስገን ነው። እሺ፣ እጅሽን ታሳየኛለሽ? እንደዚህ መርፌ ትወጊ የነበረው ነገር በጣም ይቆሳስላል። አንዳንዴ ልጆችን የልጆችን ሳይ ወጣቶችና እንደዚህ አይነት ነገር ነበር። እሺ፣ እንግዲህ እንደምታየው ነው። እንደዚህ መስል ነው። አየሹ አይደል? ጠቃጠቆ እንዳለ የመርፌው ጠባሳ ነው ማለት። እንደዚህ የሚወጣበት የሚገባበት የእጅ ቅርጽ ራሱ ተበላሽቷል። ያው ያው ስሮቼ ራሱ እንደዚህ እነሱ እየጠፉ እየሳሱ ስለሚመጡ በመስሌ ስለምወስድ ነው እንጂ በፊት እነዚህ ራሱ በጣም የተቆጡ ጠባሳዎች ነበሩ። ብዙ አይነት ሱስ የሚያመጡ ነገሮች ሞክረሻል? ብዙ ችግር አይተሻል። በዛ እንግዲህ በመርፌ መልክ የሚወሰደውን ሁሉ እንግዲህ የመጨረሻ የምንለውን ነገር ሁሉ አይተሸዋል። እና ምን አጣሽበት ንገረኝ። ከቤተሰብ ጀምሮ ቅድም ነግረሽኛል። የልጅሽን አባታትሽ ምን ያተሻል? ሙሉ ህይወቴን አጥቻለሁ ማለት ይቻላል ማንነቴን ራሱ አጥቼበት አለውኝ መድረስ የነበረብኝ ቦታ ላይ አይደለውም ያለሁት ቤተሰቦችቼ ከኔ የሚጠብቁትን ነገር አላገኙም እንዳልኩሽ እንደውም በስጋት እና እንዲሁም በመሳቀቅ ነው የሚኖሩት በየቀኑ ያው ዌት ሉዝ አለኝ በሽተኛ ነው የምመስለው ራሱ እና ወፍራም ነበርኩኝ በጣም ሰውነቴ ቀይ ነበር እና ሰዎች ራሱ አሁን የሚያልፉኝ ሰዎች ላሉ በስትክክል ማያቆኝ ሰዎች አሉ እና ሲያዩኝ በጣም ይደነግጣሉ ዘመድ ቤት ምናምን ጓደኞቼ ማግኘት አልፈል አልፈልግም አሁን፣ ለምሳሌ ድሮ አሁን ጥሩ ቦታ ላይ ያሉትን ማግኘት አልፈልግም፣ ምክንያቱም የበታችነት ስለሚሰማኝ ማግኘት አልፈልግም። ያው ቤተሰብም በጣም ሞክረዋል። ሪላፕስ የማድረግ ነገር አለ ደግሞ፣ የመመለስ ነገር። ያ ከዛ ነገር ስትወጪ ስትነቂ፣ ያው እንደ ማንኛውም ሰው ደግሞ ያለፈሽ ነገር ነው የምታየው የጎደለውን ነገር ነው የምታየው ያ ደግሞ መልሰሽ ዲፕሬስ እንድትሆኝና መልሰሽ ወደ ሱሱ እንድትሄጂ የማድረግ ነገር አለው እና ሁላችንም እኔ እዚህ ሱስ ውስጥ ሁላችንም ያው እንነጋገራለን፣ እናወራለን። ይህን ነገር ወደዋለሁ ደስተኛ ነኝ በዚህ የሚል የለም። ምክንያቱም ከገንዘብም ከሶሻልም ከራስሽም ከሁሉ ነገር ስለሚያለያይሽ፣ ደስተኛ ሆነን አይደለም እናድርገው፣ መታመሙን ፈርተን ከዛ በኋላም ዲፕሬሽኑን ፈርተን ምናምን። እስኪ ሳትወስጂ መርፌውን ሳትወስጂ ምንድን ነው የሚያደ ህመም አለው በጣም ብርድ ብርድ የማለት ሙቀት የመልቀቅ ተቅማጥ የማቅለሸሽ የማስታወቅ ወደ ኖርማል ስቴጅ እስከምትመለሽ ብዙ በሌላ ህክምና በጣም መታገዝ እና እንትን ማለት አለብሽ እንጂ ዊዝድሮዋሉ የሚባለው ነገር ከባድ ነው ሰው ማናገር ራሱ ሰው ማየት ራሱ በጣም ነው የሚያስጠላው ብርሃን ራሱ በጣም ነው የሚያስጠላው በቃ ለሁሉ ነገር ሴንሴቲቭ ነው የሚያደርገው እና በቃ ያቺን ፓርት ከማሳለፍ መወጋቱን ትመርጫለሽ እና አንዳንዴ ከወጣን በኋላ ደግሞ ስቲል ብዙ በጣም ጠንካራ መሆን አለብሽ እና ብዙ አመታትን ስፔሻሊ ከዛ ከነበረሽ ኤንቫይሮንመንት ጋር ሙሉ ለሙሉ መቆራረጥ አለብሽ። በጣም ቢዚ የሚያደርግሽ ሲራ ሊኖርሽ ይገባል። የሆነች አንድ ምትመጣ ፊሊንግ አለች። አንዴ እንኳን አንዴ የሆነ እንደ ትዝታ ነገር ይሆንብሽ እና አንዴ እንኳን አንዴ ባገኛት የምትል ነገር ድንቅላሽ፣ ምክንያቱ ደምሽ ውስጥ ያለ ነገር ስለሆነ አይምሮሽም ያቺን ኖርማል የሆነች ደስታ ነው ለማግኘት ውስጥሽ የሚቆሰቁሱሽ ነገር አለ እና ያቺን ነገር ማለፍ መቻል ነው። ከወጣሽም በኋላ ማለት ነው እንጂ አንድ ብለሽ አንድ ብለሽ ሄደሽ የምትጀምር ነገር በቃ ሳታውቂው የመልሰሽ የድሮ ቦታሽ ተመልሻል። ያ ደግሞ ምን ያመጣል? አካባቢ ያሉ ሰዎች ባንቺ ተስፋ እንዲቆርጡብሽ ያደርጋል። አሁን ለምሳሌ አንዳንድ ሰዎች ጓደኞች፣ ወይ ደግሞ የቅርብ ዘመዶች መጀመሪያ ጊዜ ያው ሊረዱ ሊያግዙ ይሞክረው። ከዛ በኋላ ያው ደግሞ ሲሆን ያው ሆን ብዬ አይነት ነገር ስለሚመስላቸው ማግኘትም መርዳትም አይፈልጉም። ቤትም አውቀሽ ነው የሚል ነገር አላቸው ውስጣቸው፣ አውቀሽ ነው ሆን ብለሽ ነው የሚል ነገር አላቸውና። በአጠቃላይ በሽታ ነው፣ የሆነ ትልቅ በሽታ ነው። ግን ሰው እንደ በሽታ አይደለም የሚረዳው፣ እንደ ባህሪ ነው የሚረዳው እና ያው የሆነ በሽታን ደግሞ ለማስለቀቅ የግድ መድኃኒቱን ብቻ ሳይሆን ደግሞ የአእምሮን ትግል የሚጠይቅ ነገር ነው። እና በሁለቱም ነው መታከል ያለች እና የሰው ራሱ አንቺ ላይ መደምደም አንቺ ሞር እንደገና ወደ ችግሩ መልሶ የሚከትሽ ነው የሚሆነው እና በጣም ብዙ አንደርስታንድ ያስፈል ራስሽን ራስ ለማሻሻል ከዚህ ነገር ጋር ትግል ውስጥ እንዳለሽ አስባለሁ። ጓደኞችሽንም ስለዚህ ጉዳይ እንደምታስተምር ያውቃለሁ። በምን ልትቀየር ይችላል? እንደው እዚህ ትግል ውስጥ በቃ ማቆም አለብኝ መጥፎ ነው የሚለው ነገር ውስጥ እንዴት ገባሽ? ህይወት ትልቋ ትምህርት ቤት ናት። ከሁሉም በላይ እድሜሽ እየጨመረም ሲሄድ በፊት የነበረ እድሎች አሁን እየጠበቡ ሲሄዱ፣ የበፊት ኮንፊደንስ አይኖርም እና የነዛ ነገሮች ምንም እንዳልጠቀመኝ በተቻለ ከዚህ ነገር መራቅና መተው እንዳለብኝ በተለይ ደግሞ አሁን እንዳልኩሽ የልጅ እናት ነኝ እና ልጆችን በተለይ በማይበት ጊዜ በፍጹም እንደዚህ አይነት ህይወት እንዲያሳልፉ አይደለም፣ እንዲያዩትም አልፈልግም። በእኔ ስላየውጥ እና እኔ እዚህ ቀር ተስተካክዬ ካላሳየኋቸው ያው እኔን መከተላቸው አይቀርም እና ስለዚህ እነሱ እንም በማየት ያው ቤተሰብም የለፋውን የጣሉን ለመካስ እኔም በሆን በራሴ የተስተካከለ ሁኔታ ላይ ራሴ ባገኘው በጣም ደስ ይለኛል። እና ለዛ ነው በጣም ይቆጨኛል፣ መግባቴ ወደዚህ ነገር መግባቴ ትምህርቴን ማቋረጤ፣ መድረስ ያለብኝ ቦታ ላይ አለመድረሴ፣ እናቴን አለማገሴ፣ እህቴን በጣም ጥሩ ቤተሰብኛልኝ እንዲሁም እነሱ ናቸው ለዚህ ራሱ ማለት እንዳልኩሽ ነው። እንትን ይላሉ፣ ይጠራጠራሉ፣ ይጮዋሉ፣ ይቆጣሉ ግን በተቻለ ሁል ጊዜም ሁለተኛ እድል ይሰጡኛል፣ ሁለተኛ እድል ሁሌም ይሰጡኛል። እና ተማሪ ስወድም እንዳይሰማኝ ልጆችን በትክክል ተንከባከባ ይዙልኛል እና አሁን ሁለተኛው ልደሻል ማለት ነው። ባለቤትሽስ ያግዝሻል ወይ? እንደዚህ ተመሳሳይ አይነት ችግር ውስጥ አለ? አዎ አዎ፣ እየተጋገዝን እንግዲህ እየተጠጋገፍን በጣም ለመውጣት እየጣርን ነው። እድሉን ስናገኝ እድላችንን በስትክክል እየተጠቀምንበት ነው። አሁኑ ሰዓት እድል ሰጥቶናል፣ ሌሎችንም ለማስተማር፣ ራሳችንንም ለመለወጥ ይህንን ያገኘነውን እድል ደግሞ በስትክክል ጠንክረን እየሰራንበት ነው ማለት ነው። ከበፊቱ ቀንሻል በእንትን ደረጃ በቁጥር ደረጃ በጣም በጣም ቀንሻለሁኝ። እንዳልኩ በስራዎች ራሴን ዲስትራክት ለማድረግ ሞክራለሁ። በተቻለ ከልጆች ጋር ጊዜ ለማሳለፍ ሞክራለሁ። በእነዚያ እነዚያ አይነት ነገሮች እናለው ግን ያው ፔኑ ስላለ ሙሉ ለሙሉ ያው በሪሃብ ደረጃ ሰፋ ያለ ጊዜ ያስፈልጋል እንጂ ከበፊቱ በጣም ቅንሽ። ለወጣት ጓደኞችሽ ለወጣት ልጆች ምን ትመክሪያለሽ? ጊዜው መጥፎ ነው ታውቂያለሽ፣ እና ብዙ ነገር አለ ምን ትያለሽ? አዲስ ነገር ማየት ወጣት ሲኮል ሲኮን ያስደስታል፣ ወይ ደግሞ ጉጉት ይኖራል። ግን አይጠቅምም። ብዙ ጊዜ ታላቃችና አንሰማም፣ እኛ ማየት እንፈልጋለን። ግን ያው ብንሰማ አይጠቅምም። ከኔ ሕይወት የተማርኩት ምንም የሚጠቅም ነገር የለውም። ወደኋላ መቅረት ነው፣ ያለንን እድል ማበላሸት ነው። መስራት፣ መማር፣ መሯሯጡ ነው የሚጠቅመው እንጂ ሌሎቹ ነገሮች አልባሌ ናቸው እና ከዛ ነገር እባካችሁ ራሳችሁን ቆጡ። መማሪያ ከመሆን መማር ይቀድማል። ከገባችሁበትም ደግሞ ንቁ፣ ቶሎ ራሳችሁን አውጡት ነው የምለው። ምክንያቱም እኛ ትንሽ ነገር ብለን የጀመርነው ነው ትልቅ ደረጃ ደርሶ እድሜያችንን በልቶብን ብዙ ነገር ያሳጣንና ንቁ